በመዲናው አዲስ አበባ የተጀመረው የኮሪደር ልማት ያመጣው ጣጣ የባለስልጣናት ውጭ ያለበት አደገኛው ሴራ ባለሀብቶቹን በተመለከተ የወጣው አነጋጋሪ መረጃ ና አዲስ አበባ ና ሌሎች የክልል ከተሞችን አካሉ የወጣውን መረጃ በዝርዝር እንመለከታለን። የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም። ከባድ ክስ መንግስት ላይ ተሰነዘረ። ኢሬቻ ና ፖለቲካውን ምን አገናኘው? መንግስታዊ ሽብር ሊቆም ይገባል። ይህንን መረጃ በዝርዝር ሰታችን በስፋት የምናስደምጣ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 በተለያዩ ስርዓቶች እንደተለመደው ሕዝቡ በአዲስ ዓመት ተስፋ እንዲሰንቅ መጠናቸው ቢለያይም ግጭቶችን በማቆም የፖለቲካ ስሮችን በይቅርታ በመፍታት የሰውን ኑሮ ያከበዱ ጫናዎችን በማቅለል ጥረቶች ሲደረጉ ታዝበናል። በታሪክ ድርሳናትም ተጽፎም ይገኛል። በዚህ አዲስ ዓመት ከሂደታዊ አስገዳጅነቱ በመለስ ስርዓቱ ወደ ቀልቡ ተመልሶ እንዲያሉ በጎ መነሳሳቶችን ይወሰድ ይሆን ወይ የሚል ጥያቄ የበርካታ ዜጎች ሀሳብ ነበር። ያ ሳይሆን በተቃራኒው እገታ ግድያ ሳቻ ድሮን ጥቃት፣ ፖለቲካዊ ውጥረቶች፣ የኑሮ ጫና እና መሰል ስርዓት ወለድ ምስቅልቅሎችም ልካቸውን አህዛቸውንና ቦታቸውን ቀይረው የህዝቡን ስቃይ እያናሩትም ይገኛሉ። በሰሜን ወሎ ዞን ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ በመስቀል በዓል ዕለት ከቀኑ ስድስት ሰዓት ጤና ጣቢያ ላይ ከቀኑ ስድስት ሰዓት ላይ በተፈጸመ የድሮን ጥቃት ቤተሰብ ሲያስታምሙ የነበሩ ሶስት ሰዎች ተገድለዋል። አንዲት የጤና ጣቢያው የጽዳት ሰራተኛ ከፍተኛ የአካል ጉዳትን ደርሶባታል። ሶስት ዜና ጣቢያው የህክምና ባለሙያዎችም ቀላል የአካል ጉዳት ደርሶባቸዋል። የስድስት ዓመት ሕፃን ልጅ ከፍተኛ ጉዳትም አስተናግዳለች። ከዚሁ ጋር ተያይዞም ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና አንድ ቋጠኝ ፍልፍል የተሰራው ገነተ ማርያም ቤተ ክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለን መረጃ የተጎዳ ሰው ባይኖርም የቅርሱን መሰረት ነክቶት ይሆን ወይ ብለን ስጋትም ገብቶናልን ብለዋል የአካባቢው ነዋሪዎችም። ትብብር ለኢትዮጵያ አንድነት እንዲያለውን ዘፈቀዳዊና ስርዓት ወለድ መንግስታዊ ሽብር በጽኑ ያወግዛል። ለሞቱትም ልባዊ ሐዘኑንም ይገልጻል። በቅንጅታችን ደጋግመን እንዳልነው ጦርነቶችን በተኩስ አቁም በድርድር እንዲቋጩ ህዝቡም የሰላም አየር እንዲተነፍስ ወንድም ወንድሙን የሚገድልበት የደም ቁማር በአስገዳጅ እንዲቆም ሁሉም ተፋላሚ ወገኖች ህዝቡን በማስቀደም ኃላፊነታቸውን እንዲወጡ እናሳስባለን። በሌላ በኩል እሁድ መስከረም 18 ቀን 2018 ዓ ም በጉራጌ ዞን ቡታጅራ ከተማ በመስቃኑ ረዳ በሚኖሩ ሁለት ወንድማማች ህዝቦች ስኑና ሴራ በተሰኘ የአካባቢው ባህላዊ ሴት አከባበር ዙሪያ በተነሳ በጥብት ጉዳዮችም እንደተከሰቱ ከአካባቢው ምንጮች ለማወቅም ችለናል። ችግሩ ሲፈጠር በቅርበት በመገኘትም ለማረጋገጥ ያደረገው ጥረት በበጎ የሚታይ ሆኖ በዘፈቀራዊ ተኩስ ሳቢያ እስከ ሞት የደረሰ ጉዳት መድረሱን መስማት ልብ የሚሰብር ክስተት ሆኖ አግኝተነዋል። ከሁሉም ነገር በፊት የማህበረሰብ ደህንነት ቅድሚያ ተሰጥቶት በአካባቢውም ያለው አስተዳዳራዊ ችግር በዝክነትና በወንደማማችነት መንፈስ እንዲፈታ በአድራ ጭምር ማሳሰብ እንወዳለን ሲሉም ትብብር ለኢትዮጵያ አንድነት ፓርቲ ይህንን መግለጫ አውጥተዋል። አዲስ አበባን ጨምሮ በተለያዩ የክልል ከተሞች እየተከናወነ በሚገኘው የኮሪደር ልማት ፕሮጀክት ኮንትራት የተሰጣቸው ኩባንያዎች ከመንግስት ባለስልጣናት ጋር ግንኙነት ያላቸው መሆኑን የአሜሪካ መንግስት አስታወቀ። ኩባንያዎቹ ከህግ በተቃረነ መልኩ ያለ ጨረታ ስራው እንደተሰጣቸውም ተገልጿል። የአሜሪካ መንግስት ይህንን ግምገማ ያሰፈረው አርብ መስከረም 16 ቀን 2018 ዓ ም ይፋ ባደረገው አመታዊ የኢንቨስትመንት ሁኔታ መግለጫ ላይ መሆኑን ቢቢሲ ዘግቧል። ሪፖርቱ በአዲስ አበባ ተጀምሮ ቢያንስ በአ የሀገሪቱ ከተሞች በመካሄድ ላይ ያለውን የኮሪደር ልማት ፕሮጀክት በዜጎች ላይ ያስከተለውን መፈናቀል፣ በባለ ሀብቶች ላይ የፈጠረውን መዋለ ነዋይ የማፍሰስ ፍላጎት መገደብ እና ተያያዥ ክስተቶችን የሚተነትን እንደሆነም ተመላክቷል። የአሜሪካ መንግስት በየካቲት 2016 ዓ ም የተጀመረውን የኮሪደር ልማት በአስር ሺዎች የሚቆጠሩ ነዋሪዎችና ንግዶች በትንሽ ወይም ደግሞ ያለምንም ማስጠንቀቂያ የተባረሩበት ነው በማለትም ገልጾታል። በዚህ ሳቢያ የባለ ሀብቶችን መዋለ ነዋይ የማፍሰስ ፍላጎት እንደገደበም አስታውቋል። ምንም እንኳን ሪፖርቱ የሚገለጽም ልማቱ በሁለት ዙሮች እየተከናወነ በሚገኝባት አዲስ አበባ ብቻ በባለፈው ዓመት ከሶስት ሺ ሁለት መቶ በላይ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የከተማዋ ኢንቨስትመንት ኮሚሽንም አስታውቋል። በዋና ከተማዋ መዋለ ንዋያቸውን ለማፍሰስ ፍቃድ የወሰዱ ግለሰቦች ከ8 ሚሊዮን ብር በላይ ካፒታል ያስመዘገቡ መሆናቸውን ኮሚሽነር አይሻ መሐመድ መናገራቸው አይዘነጋም። ከሶስት ቀን በፊት ይፋ የተደረገው ሪፖርትም በኮሪደር ልማቱ ሳቢያ ዜጎች ንብረቶቻቸውን በትንሽና ያለምንም ማስጠንቀቂያ ወይም ካሳ እንደፈ የደረሰባቸውም ያተታል። በዜጎች ላይ ከተካሄዱ መፈናቀሎች መካከል የተወሰኑትን ያለምንም ማስጠንቀቂያና ጠመንጃ ተደቅኖ መፈጸሙንም ያተታል። መንግስት በበኩሉ እንዲህ አይነቱን ወቀሳ ውድቅ በማድረግ የኮሪደር ልማት በተከናወነባቸው አካባቢዎች ለተነሱ ሰዎችም ምትክ ቤት፣ ካሳና የስራ ቦታ መስጠቱንም ይገልጻል። ሌላው በሪፖርቱ የተጠቆመው በልማቱ የተሳተፉ ኩባንያዎች የተመረጡት በሙስና መሆኑ ነው። በስም ያልተጠቀሱት ኩባንያዎች የኮሪደር ልማት ፕሮጀክት የግንባታ ስራዎችን ከህግ በተቃረነ መልኩ ያለ ጨረታ እንዲወ እንዲወስዱ መደረጋቸውም ተጋልጧል። ስራው የተሰጣቸው ከመንግስት ባለስልጣናት ጋር ግንኙነት ስላላቸው ብቻ እንደሆነም ሪፖርቱም ያብራራል። ወደ ቀጣይ መረጃችን ስናመራ የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ሲል ህወሓት አሳስበም። ከምርጫ ቦርድ የተሰረዘው ህወሓት ባወጣው መግለጫ ባለፈው ሳምንት በመቀለ ተፈናቃዮች ካምፕ ውስጥ በጅብ የተገደለውን ጨቅላ ጻም በማንሳትም ጀምሯል። ሲቀጥልም ይህ አንድ አመት ከአራት ወር እድሜ ያለው ናውድ ኃይለስላሴ ላይ የደረሰውን አሳዛኝ ክስተትም ምዕራብ ትግራይ ተፈናቀሉ በሺዎች የሚቆጠሩ ሰዎች በየቀኑ የሚደርስባቸውን ስቃይ የሚያሳየ ነው ያለው ህወሓትም፣ እነዚህ ተፈናቃዮች በምግብ በመድኃኒት፣ በመጠለያና ክብረጦት እየተሰቃዩ መሆናቸውን አስረድቷል። መግለጫው ጨምሮም ከዛሬ ሶስት አመት በፊት የተፈረመው የፕሪቶሪያው ስምምነት ሰላም እንዲሰፍን፣ የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱና ወራሪ ኃይሎች ለቀው እንዲወጡ ቃል ገባም ነበር። ይሁንና የኢትዮጵያ መንግስት ግዴታዎቹን ማክበር አልቻለም ካለም በኋላ በስምምነቱ ላይ የሰፈሩ አብዛኛዎቹ ድንጋጌዎች አለመፈጸማቸውን ጠቅሷል። ላለፉት አምስት አመታት በሺዎች የሚቆጠሩ ሰዎችም በተፈናቃይ መጠለያ ጣቢያዎች ውስጥ በረሃብ በበሽታና በተጋላጭነት ለችግር መጋለጣቸውን የጠቀሰው መግለጫው ይህ የሆነው ደግሞ በእድል ሳይሆን በሰላም ሽፋን በሚደረግ ስልታዊ ቸልተኝነት ነው ብሏል። ጨምሮም የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን የጠየቀው ህወሓት በተለይም ወራሪ ኃይሉ በአስቸኳይ ለቀው እንዲወጡ፣ በወረራ ውስጥ ያሉ ዜጎቻችን ስቃይ እንዲያበቃና ተፈናቃዮች በሰላም ወደ ነበሩበት ቤታቸው እንዲመለሱም ብሏል። በፕሪቶሪያው ስምምነት ወቅትም ዋስትና ለሰጡት ለአሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረ ለማስመልከትና የተባበሩት መንግስታት ድርጅት በተደጋጋሚ በዚህ ጉዳይ ላይ አቤቱታ ቢቀርብላቸውም ዝምታን መምረጣቸውን ጠቅሶ ዓለም አቀፉ ማህበረሰብ አሁኑኑ እርምጃ መውሰድ አለበት ሲልም አሳስቧል። የዘንድሮ ኢሬቻ አባል ሀገራዊ አንድነትን በሚያጸናና በሚያጠናክር መልኩ እንዲከበር መገናኛ ብዙሃን የበኩላቸውን ሚና እንዲወጡ ጥሪ ቀረበላቸው። የኢሬቻ አባል አከባበርን አስመልክቶ ለመገናኛ ብዙሃን ባለሙያዎች በተሰጠው ገለጻ ላይ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ እንዳሉትም የኦሮሞ ህዝብ ባህልና ሴት ምንጭ ለዘመናት ሲተ የሚተዳደርበት የቆየ የገዳ ስርዓት ነው። ከነዚህ ባህልና ሴቶች መካከል አንዱ የሆነው የኢሬቻ ባህል የኦሮሞ ለፈጣሪው ምስጋና የሚያቀርብበት መሆኑን ገልጸው ዘንድሮም ኢሬቻ ለሀገር ማንሰራራት በሚል መሪ ቃል ይከበራልን ብለዋል። የምስጋናና የእርቅ ባህል የሆነው ኢሬቻ ሀገራዊ አንድነትን በሚያጠናክር መልኩ እንዲከበር የመገናኛ ብዙሃን ሚናም ከፍተኛ መሆኑን የባህሉ ምንነት፣ የሴቶችና የአከባበር ሁኔታን በተመለከተ ግንዛቤ መፍጠር እንዳለባቸውም አመላክቷል። ኢሬቻ የኦሮሞ ብቻ ሳይሆን የመላው ኢትዮጵያውያን ባህል ነው ያሉት ኃላፊው መገናኛ ብዙሃን በዓሉን ወንድማማችነትን በሚያሳይ መልኩ ሊዘግቡት እንደሚገባም አስገንዝበዋል። በተጨማሪም ኢሬቻ በቱሪዝም ዘርፍ ለሀገር የሚያበረክተው የኢኮኖሚ አስተዋጽኦ እና ለሀገር ገጽታ የሚኖረው ጥቅምም የሚጎላ ሽፋን መሰጠት አለባቸውም ብለዋል። ኢሬቻ የምስጋናና የእርቅ በዓል እንጂ የፖለቲካ ማራመጃ መድረክ እንዳልሆነም ተናግረዋል። የኢሬቻ በዓል በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት እንዲመዘገብ የጋራ ጥረት ያስፈልጋልም ሲሉም ገልጸዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ሰሚ የነነሰ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቤት ነው።